ባልና ሚስት አንድ አልጋ ላይ ተኝተው እሷ በሌላ ቲክቶክ፣ እሱ በሌላ ቲክቶክ ሁለቱም አንድ አልጋ ላይ ተኝተው እሷ አሜሪካ፣ እሱ ኢትዮጵያ ነው ያሉት። ይገርማቸው እዳ ገብተናል። ታቁታላችሁ ምን እኔ እንደውም አንድት የዛሬ ሶስት አራት ዓመት አንድ ሽምግልና ሄዶ ባለቤቴ ሌላ ተጨማሪ ሴት ይዟል ብላ ሴትዮዋ ተናገረች። ኧረ እንደው ምን እንደሆ ታውቂያለች ታውቃላችሁ? ይቺ ኢንተርኔቷ ነቴኔ እንደ ውሽማ ይበጠበጠችኝ ከቢሮ ሲመጣ እሷ ላይ ነው የሚተከለው። አይኑን ላገኘው አልቻልኩም። እኔ ወንድሜ እዛ ቲክቶክ ስትጎረጉር ቲክቶክ ላይ አይንን ስታፈት ሚስትህ ሚስት እንዳታመልጥ፣ ባልሽ እንደ ተዳርሽ፣ ልጆቻችሁ እንዳያመልጧችሁ። ቴክኖሎጂ በጣም ጠቃሚ ነው። ሁሉን ለበጎ አደረገ እግዚአብሔር። ሁሉን ሁሉን ሁሉን በጊዜ ውብ አድርጎ ሠራውን። እኔ የቴክኖሎጂ መጥፎ የለው፣ ያጠቃቀም ግን መጥፎ አለው። ቅድም ደግሞ ጧት ጧት ማደላ 12 ሰዓት ተነስታችሁ በሰላም አሳድረኝ የምትሉት እኮ እግዚአብሔር ናት። ቲክቶካችሁን እኮ ነው እውነቱን ለ እንደው መድኃኒዓለም በሰላም ስላሳደርከኝ አመሰግናለሁ። ከልክ አይኑን እንደገለጠ እያሻሸ እስቲ ምን ተፈጥሮ ይሆን? ምንም የተፈጠረ ነገር የለም። በቃ እንዳንተ ወሬኞች እዛ ተጠደው ሲያወሩ አድረዋል። እነሱ ስራ ብለው እንጀራቸውን እየታየ ዳቦ እየጋገሩ እንጀራ ወጥ እየሰሩበት ነው። ኪሳቸውን እየሙ ኑራቸው እያሻሻሉ ነው። አንተ እየተባላ አሁን በሃይማኖት ጉዳይ እኔ አሁን ቲክቶክ ላይ ሰዎች እየቆረጡ የሚልኩልኝ አንድ ሴት እያለች እውነቱን ለመናገር ስሟ ወበረካቱ ብላ ስለምትጀምር ሙስሊም ናት ብያዝ። እኔ እንዲህ አይነት አንደበቷ የረከሰ የቆሸሸ ሴት ቅዱሱን ደጉን የኢትዮጵያን ሙስሊም አትወክለው። ሙስሊም ወገኑ እናውቃቸዋለን፣ ጎረቤቶቻችን ናቸው፣ በየቦታው እናገኛቸዋለን። አብሮ መኖር የሚፈልግ 99 ከመቶ ሙስሊም አብሮ መኖር የሚፈልግ ነው። እናቃ አንዳንድ ሰዎች ግን አንደበታቸው ያልተገረዘ፣ ንግግራቸው ያልታረመ። እንዴ የደንቆሮ የተዋህዶ ሕዝብ የኢትዮጵያ ቤተ ክርስቲያን አለች፣ አንድ ቀን ነገስታቱ መሳፍንቱ መኳንንቱ የፈለሰፏት እንጂ መጽሐፍ ቅዱስ ውስጥ የለችም። ኢየሱስ ክርስቶስ አምላክ ነው የሚል መጽሐፍ ቅዱስ ውስጥ የለም ማለት እኔ እቺ ሴትዮ ሙስሊም ከሆነች አንደኛ ስለ መጽሐፍ ቅዱስ ምን አገባት? እኔ ቁርአን ስለ ቁራን የማልናገረው ለምንድን ነው? አንደኛ ሃይማኖት አይደለም፣ ሁለተኛ አልገባኝም። ማወቅ እንኳን ብፈልግ ቁራኑን ከሚያውቁ ሰዎች ጠጋብ እየጠይቃለሁ እንጂ በማላቀው ነገር ገብቻ አልፈተፍትም። እውነቱን ለምን ሌሎችም ሰዎች መጽሐፍ ቅዱስ ክርስትና መጽሐፍ ቅዱስ ጋር ነው፣ እስልምና ቁራኑ ጋር ነው እኛው ስለ እስልምናው ስለ ቁርአኑ በማህበራዊታችን ያገባናል። ቤተሰቦቻችን ናቸው፣ ጎረቤቶቻችን ናቸው። ብሞት ብንሞት ቀባሪዎቻችን፣ ብናገባ ሞሻሪዎቻችን ናቸው። እኛም ለነሱ እንዲሁ አንድ መርከብ ኢትዮጵያ ውስጥ ነው የተሳርፈ ነው መርከቧ አተሰ ተሰጥማለች። ይህን ማወቅ ያስፈልጋል። ከዛ በተረፈ በየቲክቶኩ በየዩቲዩብ ሃይማኖት የሚሳደቡ ብሔር የሚሳደቡ እንደው በእውነት ሰው አያገኘንም ብለው ሰው አንገኝም ብለው እዛ ውስጥ ተደብቀው መርዝ የሚተፉትን አተስሟቸው። በእነሱ ምክንያት ቴክኖሎጂ መነቀፍ የለበት። ለበጎ ተጠቀሙበት። ለምሳሌ በቲክቶክ ላይ አሁን ቅድም ስመጣ ይሄ ፕሮግራም በዩቲዩብ እየተላለፈ ነበረ። ይሄ ጥሩ ነገር አይደለም? ጠቃሚ እግዚአብሔር ይመስገን አያሰኝም? ይሄ እግዚአብሔር ይመስገን በዛው ልክ፣ ደግሞ በዛኑ ሰዓት ሌላ እርግማን፣ ጥላቻ፣ ርኩሰት ሚለያይ የሚያፈርስ የሚበትል የሚያቆስል የሚያደማ የሚያቆሽሽ የረከሰ ቃል ይተላለፋል። ደይደካበዘ ፈቀድ ከእሳትና ፍትፍት አቅርቤላለሁ። ልቃጠል ካልክ ወደ እሳቱ ልጥገብ ካልክ ወደ ፍትፍቱ እጅህን ዘርጋ ብሎ የነፃነት አምላክ ዘር ተናግሯል።